ጤና ስጥልን ክብሯን ተመልካቾቻችን፣ ከሀረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራውን ነያያንቱ አመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል በ2016 በጀት አመት በአረንጓዴ አሻራ ከተተከሉ ችግኞች ከ80 በመቶ በላይ የጸደቁ መሆናቸውን የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኦመር ገለጹ። የተተከሉ ችግኞች እንዲጸድቁ ልዩ ትኩረት ተሰጥቶ እንክብካቤ የተደረገላቸው መሆኑን ገልጸዋል። ዘገባው የባልደረባችን አለም ግመቹ ነው፣ ተጨማሪ አለን። በሐረሪ ክልል በአረንጓዴ አሻራ መርሃ ግብር በ2016 በጀት ዓመት 25 ሚሊዮን ችግኞችን መተከላቸው ይታወሳል። ከተተከሉ ችግኞች መካከል ከ80 በመቶ በላይ መጽደቃቸውን የሐረሪ ክልል ምክትል ስለ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ከሐረሪ ክልል የመገናኛ ብዙሃን ኤጀንሲ ጋር ባደረጉት ቆይታ ተናግረዋል። ከናፎኑን ሰዎች ሶልቀብሲሴ ፎየ ቀባከመሬ እንደ ርቤትራ ከእንክብካቤ ጋር ተያይዞ መሻሻሎች ይታያሉ። ያለፈው ዓመት ችግኞች ጥሩ ጸድቀዋል። ዝናብ ወቅቱን ያለመዝነብ ጋር በተወሰነ ስጋት ፈጥሮብናል። እስካሁን ባለው በ2016 ከተተከሉ ችግኞች ውስጥ 80 ፐርሰንቱ ጸድቀዋል። በተለየ መልኩ እንክብካቤን በተመለከተ ከሚመለከታቸው አካላት ጋር በቅንጅት ሰርተናል። ለችግኞቹ እንክብካቤና ጥበቃ ከማድረግ ጋር ተያይዞ ህብረተሰቡ ግንዛቤ እየተሻሻለና አበረታች በሚባል ደረጃ ውጤት እየተገኘበት ነው ብለዋል። በተለይ ባለፉት አመታት ችግኞችን በመትከል ወደ ታሰበበት ግብ ለመድረስ የተቀናጀ ጥረት መደረጉን ተናግረዋል። ካለፉት አመታት ለየት የሚያደርገው በ2016 በጀት አመት የአረንጓዴ አሻራ መርሃ ግብር እንቅስቃሴ እንክብካቤን በተመለከተ ከሚመለከታቸው አካላት ጋር የተቀናጀ ስራ ተሰርተዋል። ሴክተር መስሪያ ቤቶች፣ የጸጥታ አካላት፣ አርሶ አደሮችና ሌሎችም ችግኞች ተክለው መንከባከብ የሚችሉበትን ሁኔታዎችን በተመለከተ እየሰራን ነው። በአረንጓዴ አሻራ መርሃ ግብር ተግባር ላይ የበጋ ወቅት መራዘሙና የዝናብ እጥረት ጫና መፈጠሩን ገልጸው ይህን የመተካት ስራም እየተሰራ መሆኑን ገልጸዋል አረንጓዴ አሻራ መርሃ ግብሩ በክልሉ የሚታወቁ እጽዋቶችን ለመመለስ እየተካሄደ መሆኑን ገልጸው በማንጎ ጊሽጣ አምበሾክ መንደሪንና አምባ ንጉስ የመሳሰሉ ፍራፍሬዎችን እንዲመለሱ ከባለ እርሻ አካላት ጋር እየተሰራ ነው ብለዋል በዘንድሮ በአረንጓዴ አሻራ ፕሮግራም ለቡና ልማት ልዩ ትኩረት ተሰጥቶት እየተሰራ ሲሆን ለአርሶ ለአርሶአደሩና ለግብርና ባለሙያዎች ስልጠና እየተሰጠ መሆኑን ጠቁመዋል። ዘመናዊ በሆነ መልኩና የአየር ንብረቱን መቋቋም ሊደርስ የሚችል ቡናን በማምረት በቡና ዘርፍ ሀረርግ የምትታወቅበትን ገጽ ለመመለስ እየሰራን ነው። በዘንድሮ ማለትም በ2017 ዓ ም በሚኖረን የአረንጓዴ አሻራ መርሃ ግብር ቡርቃ የሚባል ቦታ ላይ እየሰራን ነው። እናም የጫካ ቡናን ለማምረትም ወጣቱን አደራጅተን እየሰራን ነው። ችግኙም በተለየ እየተሰራበት ነው። የሐረሪ ክልል ምክትል ሰመስተዳደር የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር እንደገለጹት በዘንድሮ አመት በአረንጓዴ አሻራ ፕሮግራም አንድ ነጥብ አምስት ሚሊዮን ችግኞችን ለመትከል መታቀዱን ገልጸዋል። የመረዳዳት ባህላችንን የሚያሳድጉ ተግባራትን ማጠናከር እንደሚገባ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቶ ዬሳ ገለጹ። በሐረሪ ክልል ሶፊ ወረዳ የኢድ አልሃዳ አረፋን በዓል ምክንያት በማድረግ ማዕድ ማጋራት ተካሂዷል። ገዛኸኛ አራጌ በዝርዝር ያቀርበዋል። በሐረሪ ክልል ሶፊ ኢድ አላድሃ አረፋን በዓል ምክንያት በማድረግ ማዕድ ማጋራት ተካሂዷል። የማዕድ ማጋራት መርሃ ግብሩ ላይ ሶፊ ወርዳ ከቱርክ በጎ አድራጎት ድርጅት ጋር በመተባበር የተዘጋጀ ሲሆን ከ500 በላይ ለሚሆኑ አቅመ ደካማ ዜጎች ተከፋፍሏል። የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ጌትወየሳ በወቅቱ እንደተናገሩት ማዕድ ማጋራት ለነዋሪዎቻችን ያለንን ፍቅርና አብሮነት የምናሳይበት መንገድ ነው ብለዋል። አብሮ የመኖርና የህዝብን አንድነት ለማጠናከር ከህዝቡ ጋር ማዕድ ማጋራት ወሳኝ ነው ሲሉም ተናግረዋል። መንግስት ከለውጥ ወዲህ በሰብአዊ ስራ ላይ በማተኮር የመረዳዳት ባህላችንን የሚያሳድጉ ተግባራትን በስፋት እየሰራ እንደሚገኝ አስታውቀዋል። በአሁኑ ወቅትም መንግስት ባስቀመጠው አቅጣጫ መሰረት ከጥገኝነት ወደ ምርታማነት ለመሻገር በርካታ ተግባራት እየተከናወኑ ይገኛሉ ብለዋል። የማዕድ ማጋራት መርሃግብሩ ከሶፊ ወረዳ ጋር በመተባበር ለዘጋጀው የቱርክ ድርጅት ምስጋና አቅርበዋል። በማዕድ ማጋራት መርሃግብሩ ላይ የክልሉ ከፍተኛ አመራሮች ተገኝተዋል። በሐረሪ ክልል ሰባት ሚሊዮን ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። በቁጥጥር ስር ያሉት የኮንትሮባንድ እቃዎች በሀይሱዙ ተሽከርካሪ ተጭነው ስውር በሆነ አካባቢ ወደ ሀረር ከተማ የገቡ መሆናቸውን የክልሉ ፖሊስ ኮሚሽን አስታውቋል። ተጨማሪ አለ። በሐረሪ ክልል ግምታቸው ሰባት ሚሊዮን ብር የሚሆን የኮንትሮባንድ እቃዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን አስታወቀ። በክልሉ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር ኮማንደር ጣሰው ቻለው እንዳስታወቁት በቁጥጥር ስር የዋሉት የኮንትሮባንድ እቃዎቹ አጎራባች የክልል ወረዳዎችን በማቆራረጥ ወደ ሀረር ከተማ የገቡ ናቸው ብለዋል። የሐረሪ ፖሊስ ኮሚሽን በደረሰው ጥቆማ መሰረትም በሀረር ከተማ ሚንሽን ተብሎ በሚጠራው አካባቢ በግለሰብ መጋዘን ውስጥ የተራገፉ የተለያዩ የኮንትሮባንድ እቃዎች ቁጥጥር ስር መዋል መቻሉን ኮማንደር ጣሰው ገልጸዋል። በቁጥጥር ስር የዋሉት የኮንትሮባንድ እቃዎቹ ሰባት ሚሊዮን ብር ግምታዊ ዋጋ ያላቸውና በሀይሱዙ ተሽከርካሪ ተጭነው ስውር በሆነ አካባቢ ወደ ሀረር ከተማ የገቡ መሆናቸውንም ጨምረው ገልጸዋል። በቁጥጥር ስር የዋሉት እቃዎች የመኪና ባትሪ፣ ልዩ ልዩ አልባሳት፣ የሰውና የእንስሶች መድኃኒት፣ ሽቶዎች፣ የመኪና ዘይት፣ የተለያዩ ጫማዎችና የመጋረጃ ጨርቆች ይገኙበታል ብለዋል። በመሆኑም ፖሊስ በደረሰው ጥቆማ መሰረት በቁጥጥር ስር የዋላቸውን የ ኮንትሮባንድ እቃዎችን ሙሉ በሙሉ ለጉምሩክ ገቢ መሆኑንም ከክልሉ ፖሊስ ኮሚሽን የተገኘው መረጃ ያሳያል። ክብሯን ተመልካቾቻችን፣ ከሀረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች የ2018 በጀት አመት ረቂቅ በጀት በቀጣይ አመታት የሚኖረውን የማክሮ ኢኮኖሚ ትንበያ ማዕከል ያደረገ መሆኑን የገንዘብ ሚኒስቴር አህመድ ሽዴ ገለጹ። በሌላ ዜና ኢትዮጵያ የሕክምና ጓንትና ስሬንጅ ከውጪ ማስገባት ማቆሟን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መለስ በተከታይነት ታቀርበዋለች። የ2018 በጀት አመት ረቂቅ በጀት በቀጣይ አመታት የሚኖረውን የማክሮ ኢኮኖሚ ትንበያ ማዕከል ያደረገ መሆኑን የገንዘብ ሚኒስትር አቶ አህመድ ሽዴ ገልጸዋል። አቶ አህመድ ሽዴ የተሟላ ማክሮ ኢኮኖሚ ማሻሻያ አፈጻጸምና በሌሎች ኢኮኖሚያዊ ጉዳዮች ዙሪያ በሰጡት ማብራሪያ ባለፉት የለውጥ አመታት የመንግስት የፕሮጀክቶች አፈጻጸም በፍጥነትና በጥራት በከፍተኛ ደረጃ ማደጉን ተናግረዋል። በዚህም በመንገድ ፕሮጀክቶች አፈጻጸም ዘርፍ አመርቂ ስራዎች መከናወናቸውን ጠቁመው በአሁኑ ወቅት ከ22 ኪሎ ሜትር በላይ የመንገድ ፕሮጀክቶች በግንባታ ላይ መሆኗ መሆናቸውንም ገልጸዋል። በመስሎ ልማት ረገድም የተሻለ አፈጻጸም መመዝገቡንና የተጀመሩ ፕሮጀክቶችን ለማጠናቀቅ እየተሰራ መሆኑንም ተናግረዋል። የቱሪዝም መዳረሻ ልማቶች በታለመላቸው ጊዜና ጥራት የተከናወኑ መሆናቸውን ጠቅሰው በዚህም በርካቶቹ ተጠናቀው ወደ አገልግሎት መግባታቸውን የገለጹት የተሟላ ማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ምንዛሬ ተመን በገበያ መወሰን ከጀመረበት ጊዜ አንስቶ ከፖሊሲ ጋር የተገናኙ የኮንትሮባንድ ግፊቶች በከፍተኛ ሁኔታ መቀነሳቸውን ተናግረዋል። ማሻሻያውን ተከትሎም በወርቅ ግብይት ላይ የነበረውን የኢትዮ ባንድ ችግር መፍታቱንም አመልክተዋል። ኢትዮጵያ ከቀጠናው ሀገራት ጋር የምታደርገው የንግድ ግንኙነት የመሰረተ ልማት ትስስርና የኤነርጂ አቅርቦት ተጠናክረው መቀጠላቸውንም አብራርተዋል። ኢትዮጵያ የህክምና ጓንትና ስሪንጅ ከውጪ ማስገባት ማቆሟን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ እንደገለጹት በአገሪቱ ውስጥ ሁለት የጓንት አምራቾች ያሉ ሲሆን ዘንድሮ ሙሉ በሙሉ የህክምና ጓንት በአገር ውስጥ ምርት እየተሸፈነ ነው። በሙሉ አቅሙ እያመረተ የሚገኝ አንድ ስሪንጅ ፋብሪካ በድሬዳዋ ላይ እንደሚገኝ ጠቅሰው፣ ፋብሪካው ምርቶቹን ለአገልግሎቱ እያቀረበ በመሆኑ ከአንድ ዓመት በፊት ጀምሮ ስሪንጅ ከውጭ ማስገባት አቁመናልን ብለዋል። ዘንድሮ የአገር ውስጥ አምራቾች አቅርቦት ሰባት በመቶ መረሱንም ገልጸዋል። እንደ ሀገር 60 በመቶ መድኃኒቶችን በሀገር ውስጥ ለመተካት ታስቦ የተሰራ እንደሚገኝም በመግለጽ የመመሪያ ማነቆዎችን በማስወገድ የሀገር ውስጥ አምራቾች የሚበረታቱበት ስርዓት የተዘረጋ እንደሚገኝም አስረድተዋል። በክልሉ በመኸር እርሻ ከ8.7 ሚሊዮን ሄክታር በላይ መሬት በኩታ ገጠም እየለማ መሆኑን የኦሮሚያ ክልል ግብርና ቢሮ አስታውቋል። የክልሉ ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ በምርት ዘመኑ ሰፊ መሬትና የሰው ኃይልን በማቀናጀት በቴክኖሎጂ የታገዘ የግብርና ልማት የተከናወነ መሆኑን ገልጸዋል። በተያያዘው መኸር 18 ሚሊዮን ሄክታር መሬት በማልማት 368 ሚሊዮን ኩንታል ምርት ማግኘት የሚያስችል የተቀናጀ የልማት ስራ የተከናወነ መሆኑንም ተናግረዋል። በእስካሁኑ ሂደትም 2.1 ሚሊዮን ሄክታር መሬት በተለያዩ ሰብሎች መሸፈኑን ነው አቶ በሬሶ የገለጹት ከ5.4 ሚሊዮን ሄክታር በላይ መሬት አሁን ላይ በትራክተር እየለማ መሆኑንም ተናግረዋል። በክልሉ አምራሾችንና ሸማቹን ተጠቃሚ ማድረግ የሚያስችል የገበያ ጥናት በማካሄድ ከባህል ሀብቱ ጋር የማገናኘት ስራ እየተከናወነ ይገኛልን ብለዋል። በአማራ ክልል በክረምቱ ከ8.4 ሚሊዮን በላይ ወጣቶችን በበጎ ፍቃድ አገልግሎት ማሳተፍ የሚያስችል ዝግጅት እየተደረገ መሆኑን የክልሉ ወጣቶችና ስፖርት ቢሮ ገልጸዋል። የቢሮው የወጣቶች ማካተት ንቅናቄ ተሳትፎ ዳይሬክተር አወቀ መንግስቴ በክልሉ የበጋና የክረምት የበጎ ፍቃድ አገልግሎት ከጊዜ ወደ ጊዜ ያደገና ባህል እየሆነ መምጣቱን ገልጸዋል። በበጋ ወቅት ከ1.9 ሚሊዮን በላይ የማህበረሰብ ክፍሎችን በነፃ ማገልገል መቻሉን አንስተው በክረምቱ ወቅትም የተሻለ አገልግሎት ለመስጠት ዝግጅት እየተጠናቀቀ መሆኑን ገልጸዋል። የወጣቶቹ የበጎ ፍቃድ አገልግሎትም በአረንጓዴ አሸራ፣ በግብርና ስራ፣ በጤና በማጠናከሪያ ትምህርትና ሌሎች የማህበራዊና ኢኮኖሚያዊ ፋይዳ ያላቸው ስራዎችን እንደሚያከናውኑ አስታውቀዋል። በጎነት ለኢትዮጵያ ከፍታ አራት በሚል መሪ ሀሳብ ከሚከናወነው የክረምት የበጎ ፍቃድ አገልግሎት በተጓዳኝ ወጣቶች የኩደርስ ስልጠና እንዲወስዱ የሚደረግ መሆኑንም ጨምረው ገልጸዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ።